ዛሬ ፊታችን እንዴት አድርገን በቤታችን ውስጥ እራሳችን ማንከባከብ እንችላለን? ማለት ነው። ከክሬም ንክክ የሌለውን ነገሮች ቤታችን ውስጥ እናዘጋጅ። ሰላም ሰላም፣ እንዴት ናችሁ? የሮማና ቻናል ተከታዮች በሙሉ ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣው አንድ እንቁላል ይዤላችሁ መጥቻለሁ። እንቁላሉን እንደዚህ እንሰብረና ቡና ንስከፌ ያስፈልገናል ማለት ነው። ማንኛውም ቤታችሁ ውስጥ ታዘጋጃላችሁ ማለት ነው። የእንቁላል አስፈሩን ታወጡታላችሁ ማለት ነው። ብቻው ታወጡና ውሃውን ብቻ ትወስዱትና ትመቱታላችሁ ማለት ነው። በደንብ አድርጋችሁ ይሄ ማውጣት አለባችሁ። ይሄ ስታደርጉ ይሸታል ማለት ነው። እንትራው ማረግ የለባችሁ እኔ የወደቀብኝ ነው። በተቻላችሁ ግን መጣል ቀድማችሁ አውጡና ውጭ አድርጉት ማለት ነው። መዳት ያለባችሁ ልጆች ነው፣ ፊታችሁ ላይ መዳት ያለባችሁ እና ድርቀት ያለባችሁ ልጆች ልስልስ እንዲልና ያማረ እንዲሆንላችሁ መጠቀም ያለባችሁት ማለት ነው። ፊታችሁ እንድለሳለት ነው። አስፈሩን አወጣሁት፣ ይኸው ለየብቻ አሁን ያለው ማለት ነው። ይሄ ነው ውሃው ብቻ ነው በደንብ አድርጋችሁ ሚቱት ማለት ነው። ከመታችሁት በኋላ ደግሞ እናንተ ምን ማድረግ አለባችሁ? አንድ ማንካ ምስከፌ መጨመር አለባችሁ ነው። እሱን ከጨመራችሁ በኋላ ግን በደንብ ነው መምታት ያለባችሁ ማለት ነው። አንድ ማንካ አድርጉት ማለት ነው። ፊታችን ላይ በደንብ አድርጎ እስክደርቅ ነው መሆን ያለበት። እሺ አንድ ማንካ ነው ብታደርጉ አያታደርገት ቀጠንቀን እንጨመር ጨመር አድርጉበት። ያው እኔ አንድ ማንካ ነው እንሰራ። ይሄን እስከ ማንኛውም ቦታ ሞልቷል፣ ማንኛውም ቤት ሞልቷል መጠቀም ትችላላችሁ ማለት ነው። ምግብ የምታብስሉ በተለየ ፊታችን የተበላሽ ነገሮች ልጆቹ ይሄ ጡቋቁሮች እና ፊታችሁ ማንከባከብ አለባችሁ። ፊታችሁ እኔ ለፊቴ በጣም ነው እንትናም ነው ማለት ነው ፊቴ ማንከባከብ ይወዳለሁ። ፊታችሁንም እናንተም ማንከባከብ አለባችሁ ማለት ነው የአፍንጫችሁ ላይ ዘይት የምፈናጥረው፣ ግንባራችሁ ላይ ዘይት የምፈናጥረው ነገሮችን በደንብ አድርጋችሁ እራሳችን ትና ማለት አለባችሁ። ሶስት ካላችሁ ሶስት ተገቡ አርጉ። ከሌላችሁም በእጃችሁ እንደዚህ መዳም ከቤት ባወጡ በሰዎቹ መጠቀም ትችላላችሁ። ወይም ደግሞ ማታ መኝታ ቤታችሁ አዘጋጅታችሁ አስቀምጣችሁ ልክ ተኞ ልትሉ ስትሉ ማዘጋጀት ትችላላችሁ። ከዛ ሀይላንድ ውስጥ መጨመርም ትችላላችሁ ማለት ነው። የማይመቻችሁ ምናምን ከሆነ ፈርታችሁ ከሆነ ከዛ መኝታ ቤታችሁ፣ ሽንት ቤታችሁ ውስጥ መቀባት ትችላላችሁ ማለት ነው። ምግብ የምሰሩ ልጆች በተለይ ማለት ነው ማዳት ምናምን ያለባችሁ ምግብ የምሰሩ ለፊታችሁ ለስነስነት አለው እንቁላል፣ ብዙ ነገሮችን ከታገኙት አላችሁ ማለት ነው። ክሊኒክሱን ደግሞ እንደዚህ ተቆራርጡ እና ታዘጋጃላችሁ ማለት ነው። እኔ ለምሳሌ ይሄ ጉንጭ ምናምን ነገሮቹ ዘይት ስለምሰራጨውበት በጣም እንትን አይልለታለሁ ማለት ነው። እና እንትናላለሁ ከዛ እንደዚህ ያድርጋችሁ፣ በደንብ ሽት አድርጉበት። እኔ አሁን እዚህ በብዙም አላሸሁትም፣ ግን እናንተ መቀማት ብቻ ሳይሆን በደንብ አድርጋችሁ እሹ ማለት ነው። ግንባሬ ያው ለእናንተ ላሳይ ነው። ግንባሬን አልቀበው ምንም ስለሌለብኝ ማለት ነው። ግን እንደዚህ ጉንጮቼ ላይ ምናምን አለብኝ፣ እሱን ለማስወገድ እጠቀማለሁ ማለት ነው። ምክንያቱም ፊታችሁን በተለየ የሰው ልጅ የምታየው ፊት ነው። እሺ ፊታችሁን ማንከባከብ ይኖርባችኋል ማለት ነው። በደንብ አድርጋችሁ ፊታችን አንከባክቡ። ፊት ከሰው ልጅ ምታየው ከሌላ ነገር ቀድሞ የምታየው ምንድን ነው? ፊታችን ነው እና ለሰው ፊት ለፊት ስንቀርብ ፊታችን እንዳናፍሮ እንትና እንዳንለው አለ እንዳንጠባበስ በዘይት ምናምን ስረጫጭ እንትና ስለሚለው በሙቀት ምናምን ማዳት ይፈጠራል ማለት ነው። ስለዚህ እንደዚህ አድርጋችሁ ሳሙን ትቀባታላችሁ። ግን በደንብ እሽታ አድርጉት። እኔ ለምሳሌ ለእናንተን ላሳይ ነው። እንደዚህ ታደርጉና ክሊኒክሱን ወስዳችሁ ከዛም በኋላ እኩል አድርጋችሁ አይናችሁንም እንዳይዘው ምናችሁን እንዳይዘው ጠንቀቅ ብላችሁ ግን ከንፈራችሁ እንዳይዘው የእኔ በጣም ስለያዘን ግን ካፈራችሁ እንዳይደርስ አድርጋችሁ ቁረጡም ማለት ነው። ከዛ እንደዚ ልጥፍጥፍጥፍ አድርጉበት ማለት ነው። ክሊኒክሱ ምንድን ነው ቆሻሻውን ይመጥጠዋል ማለት ነው። ቆሻሻውን ይሄ ዘይት የተራጨብን ማዳት ፀሐይ ምናምን ያለ ነው። ይሄ ግንባሬ ላይ ብዙ እንትና ስለሌለኝ እኔ ለው እናንተ ሙሉ እንድትቀቡ ላሳያችሁ ነው። እኔ ጉንጮቼ ፊቴን በጣም እወደዋለሁ ፊቴ በጣም ነው የማየው ማለት ነው። የወጣብኝ ነገር ካለ በጣም ነው የሚያጨንቀኝ እኔ ማለት ነው። ፊቴ ላይ ምንም እንዲወጣብኝም አልፈልግም ማለት ነው። እና እንደዚህ ያደረጋችሁ ራሳችሁን ማንከባከብ አለባችሁ ማለት ነው። ከዛ መልሳችሁት ይሄ እንቁላል የተረፈ ይሁን ክሊኒክሱ ላይ ትቀቡታላችሁ ማለት ትርፍ ቦታ ምናምን ካለ ክሊኒክስ ጨምሮ ፊታችሁ ላይ ማለት ነው። ጥቅጥቅ አድርጋችሁ አፍንጫችሁ ላይ እንትና አንገታችሁ ስር ምናምን ጨምሩበት ማለት ነው። ክሊኒክሱ እንትና ካልባችሁ ማለት ነው። ከዛ ወደ መስታወቱ ጋይቼኔ አፍንጫዬ ላይ ማስተካከል ያለው ማለት ነው። እናንተ ግን ማስተካከል ይኖርባችኋል ማለት ነው። እንደዚህ አደርጋችሁ መቀባት አለባችሁ ማለት ነው። እዚጋ ከስር ስላላደረኩ ይኸው አንጨምሬበታለሁ ማለት ነው። የሳሰባችሁ ክሊኒክስ ማንኛውም ሶፍት ማለት ነው። ሶፍት ነው። እሺ፣ በኢትዮጵያ ሶፍት ነው። ታጠቀሙ ማለት ነው። ቡና ንስከፌ ኢትዮጵያ ውስጥም አለ፣ ሀራባ ሀገርም አለ፣ የትኛውም አገር ያላችሁበት ሀገር አለ ማለት ነው። የቆራረሰ ተጠቅም ያለው አፍንጫዬ ላይ ማኔ አርግ ያለው ማለት ነው። ክፍት ክፍት ቦታ ሞላልቻለሁ ማለት ግን እንደዚህ ሀያ ደቂቃ ድረስ ቆዩ ማለት ነው። ይድርቀ ይደርቅላችሁ ማለት ነው። ከዛ ያው መተንላችኋል ይሁን አካከው ወጅ እንደምትረ ደረቅ ብሎ አድርቀን መተናል ማለት ነው። ያው ስራ የሌላችሁበት ሰዓት ነው መጠቀም፣ እረፍት ሰዓት ነው መጠቀም ያለባችሁ። እሺ። ይኸው እንግዲህ እንደዚህ ስላጥ ስትሉ እያሳምማል፣ ግን ቀስ ብላችሁ ነው መላጤ ያለባችሁ። እሺ፣ ለዛ ነው ሶፍት በደንብ አድርጉ እምላችሁ። ፊታችሁንም አይጎዳም እናንተንም አይሳምማችሁም። እንደዚህ አድርጌላችሁ እንትን ያ ብያለው ማለት ነው። እንደዚህ ቆሻሻውን ይዞ መጥቶ ላይ ይችላል ማለት ነው። እንግዲህ ያው ፊቴ ጽድት ብለዋል። በዛ ላይ ልነግራችሁ አልችልም። ፊቴ ልነግራችሁ አልችልም። ፊቱ በጣም ጥራት አለው ደግሞ ልስልስ ያለ ነው ፊታቸው ማለት ነው። ሶፍት ይሆናል ማለት ነው። እንደዚህ ስትነካኩ በቃ ስፊንጅ ስፊንጅ ይላል ማለት ነው። ይሄው እንደምትመለከተው እኔ አሁን ይሄ ካሜራ አዲ ነው። በአዲ ካሜራ ነው የመጣሁላችሁ። ይሄ እንትና ምናምን ተጠቅሜ አይደለም። ያው እንደምትመለከቱት ጽድት ብሏል። ያውስትኪያ ትንሽ ከንፈሬን ይዞኛል፣ ግን ወደ አት ልጡሽ በምራቃችሁን አስለቅቁ፣ ቆዳችሁ እንዳይልጣችሁ ማለት ነው። እኔ አሁን እዚህ በጣም ጭቅ የሚያርገው ከንፈሬን ይዞኝ ይሄድ ነበር። ግን በውሃ ምላሴን ምራቅ አድርጌበት አስነሳሁት ማለት ነው። ከዛ አሁን ታጥቤ እመጣለሁ ማለት ነው። ጠብቆኝ ሄጄ ልታጠብ በውሃዬ ሳሙና አድርጌ ነው የታጠብኩት ማለት ነው። ይኸው ታጥቤ ጨራረስኩ፣ ሻሽን የሚቀይሬ መጣሁላችሁ ማለት ነው። ይኸው እንደምትመለከተው አዲ ካሜራ ነው። ማሻላ በሉ ሁላችሁ ማሻላ መብሩክ በሉኝ ማለት ነው። ይው ሶፍት ያማረ ይኸውላችሁ፣ ድንቡሽቡሽ ያለ እስፊንጅ ወይ የሆነ ፊት ይዤላችሁ የሚመጣው ማለት ነው። ስለዚህ መጨረሻ ላይ ትንሽ አድርጋችሁ ቫዝል ቤታችሁ ውስጥ ክሬም ምናምን አትቀሙ። ክሬም ብዙ ነገር ኢፌክት፣ ብዙ ነገር ያለው ማለት ነው። እንደዚህ አርጋችሁ ነካ ነካ ታረኩታላችሁ ማለት ነው። እጃችሁ ላይ ክሬሞን ቫዚላችሁም፣ ከዛ በቃ ወደ ስራችሁ ትገባላችሁ። ምሳችሁ ምኖም እንደዚህ ትውላላችሁ ማለት ነው። ቢያንስ እንደዚህ ነገሮችን በሳምንት አንዴ ተጠቀሙ። ቻናሌን ሼር፣ ላይክ፣ ሰብስክራይብ ማድረጋቸውን አትይዙ። ኮሜንታችሁ ላይ አስተያየታችሁን አስቀምጡ። ሌላ የምትፈልጉት እሰራላችኋለሁ። ግን ላይክ አድርጉ። እንደዚህ እፍ ስንጂዮኔ ጉንጫችሁ ጽብት ያለ ፊታችሁ ተጠቀሙ። ይሄ ይጠቅማችኋል። መዳት ያወጣችሁ ልጆች በአንድ ጊዜ አይደለም፣ በየሳምንቱ ደጋግማችሁ ደጋግማችሁ ካደረጋችሁ ይኸው እንደዚህ ይሆንላችኋል ማለት ነው። ይሄ ነው ዛሬ ያላችሁ መጣው። ከልብ አመሰግናችኋለሁ ሁላችሁ ባይ ባይ።